ህብረ ብሔራዊ ቀለም ባላት ኢትዮጵያ ለዘመናት ከአንድነት ይልቅ ብሔርተኝነት ጎልቶ በመታየቱ አሰባሳቢ ትርክት መደብዘዙ በግልጽ ይታያል። በኢትዮጵያ ታሪክ ውስጥ እንደነዚህ አይነት ከፋፋይ ትርክቶችን በኢትዮጵያውያን መካከል ግጭትን አለመግባባትን ሲፈጥሩ ሀገርን ሲያዳክሙ መቆየታቸው ደግሞ ግልጽ ነው። ከከፋፋይ ትርክቶች ይልቅ አሰባሳቢ የውል ትርክትን በመፍጠር ኢትዮጵያን በታሪክ ቅብብሎች ውስጥ ሰፊ ስራ በመስራት ኢትዮጵያን የሚያሻግሩ ሰፊ ስራዎች እንደሚያስፈልጉ በተደጋጋሚ ይነሳል። ታዲያ አሰባሳቢ ትርክት ደግሞ በመፍጠር ኢትዮጵያን የሚያሻግር በትውልድ ቅብብሎች ውስጥ ኢትዮጵያ ማናት ለሚለው ደግሞ ማሳያ መሆኑ አንዱ የታላቁ የኢትዮጵያ ህዳሴ ግድብ ነው። ታዲያ እንደነዚህ አይነት ትርክቶችን የወል ትርክቶችን እንደ ሀገር በመገንባት የሀገርን ጥቅም ደግሞ በማስጠበቅ ኢትዮጵያን አሻጋሪ ስራ መስራት እንደሚያስፈልግ በዛሬው በአዲስ ቀን የሀገር ጉዳዮችን ተመልክተናል። ተመልካቾችንን ጉዳይ በዶት ስትሪም አማራጫችሁ